እውነት ቢኖረው ኖሮ እንደዚህ ጨዋታ ይንቀሙኝ አይነት ሰቹዌሽን ውስጥ ባልገባ ባይነኝ በራሴ ማለት ነው። አይ እንትን አይደለችም አሻንጉሊት አይደለችም፣ እውነቷን ነው። ቤተሰቦች እሷን እንደ አሻንጉሊት ቤት ውስጥ አስቀምጦ እሱ ሻሸገዳሚ ወይም ደግሞ ሌላ ቦታ እንደፈለገው መሆን አይችልም። በራሷ ህይወት ላይ የመወሰን ግዴታ አለባት፣ እንደኔ እንደኔ ማለት ነው በዚህ ውሳኔዋ ቤተሰቦች ባትቃረኗት በጣም ነው ደስ የሚለኝ። ማንኛውም አይነት ውሳኔ ስትወስን ሀይሚ የሚበጃትን ነው የምትወስን። የሚጎዳትን ነገር መቼም አትወስን። አደለ እንዴ? ነገሮች ይቋጫሉ። እናንተንም ከዚህ በኋላ ከዚህ በኋላ ድጋሚ አናስቸግራ እዚህ ምድር ላይ ለሁሉም በሽታ መድኃኒቱ አለ። መድኃኒቱን የማግኘትና ያለማግኘት ጉዳይ ነው እንጂ መድኃኒቱ ምድር ላይ አለ። ለሁሉም ነገር ማለት ነው። እና እሷ እንደተናገረችው ለሁሉም ነገር መፍትሄ አለው። እውነትሽን ነው ሃይሚዬ፣ በጣም ልክ ነሽ። ይሄ ሰው ካልፎናት ይሄ ሰው እንደዚህ እያቆሰላት፣ እንደዚህ እያናደዳት፣ እንደዚህ ጭንቀት ውስጥ እየከተታት መኖር ከፈለገ እሷ ይህንን ለዚህ ነገር መቋጫ ማብጀት ትችላለች። ባይነኝ እኔ ሀይሚ የወሰነችው ነገር በሙሉ ይመቸኛል። እውነቴን እንምላችሁ ቤተሰቦች፣ ከብሩክ ጋር ብትሆን ደስ ይለኛል። ምክንያቱም እሷን ሳይጎዳ ከሆነ ነው እሷን በማይጎዳ መልኩ ከሆነ በጣም ነው ደስ የሚለኝ። እሷ የሷን ውሳኔ በጣም ነው የማከብረው። ከብሩኪ ጋር መቋጫዬን አበጅለታለሁ ካለችም መብቷ ነው ቤተሰቦች፣ ምክንያቱም እስከመቼ አንድ ሰው እየተጎዳ ይኖራል የሚለው ነገር በጣም ጥያቄ ውስጥ ያለ ጉዳይ ስለሆነ ሁሉም ሰው የሚመቸውን ህይወት ነው መምረጥ ያለበት፣ በህይወት እስካለ ድረስ ማለት ነው። ልክ በቃ ጥፋቱ እንደታወቀበት ሰው አለ አይደለ? እንደዚህ መደረግ አለበት ብዬ አላምንም በራሴ ብሩኬ ተረጋግቶ ስለ ሃይሚ ማሰብ አለበት ባይነኝም በዚህ ሰዓት ምክንያቱም እሷ የወደፊት ህይወቴን ሁሉ ካመነ በውስጡ ተረጋግቶ ከሷ ጋር ያሉት ነገሮች መፍታት አለበት ባይነኝ ይሄን ጸባዩን ይሄን አጉል ያዙ ይልቀቁኝ ጸባዩን ቢያቆም በጣም ጥሩ ነው ብዬ አምናለው በራሴ ሁለት ያልተስማሙ ሰዎችን በደስታ ቀን መጥራት በጣም ከባድ ነው ምክንያቱም የነሱ ኬዝ በጣም ከባድ እንደሆነ እያወቁ እሷም በጣም እንዳዘነች እያወቁ ይህንን ነገር በውስጥ መጨረስ የተሻለ ነው የሚሆነው፣ ከካሜራ ጀርባ ማለት ነው። ይህን የደስታዋን ቀን ከኛና ከኦዲየንሶቿ ጋር እንዲሁም ከጓደኞቿ ጋር ብታከብረው እኮ በቃ ምንም ማለት አይደለም፣ በጣም ደስ የሚል ጊዜ ነው። ይህንን ጊዜ ብታሳልፈው እንደዛ ቢሆን ጥሩ ነበረ የሚሆነው ባይኒም በራሴ እስከ መቼ እንመልከታቸው አዎ እስከ መቼ እንመልከታችሁ እያለ ነው ያለው። ሚፍታህ ሚፍታህ ባይዘ ወይ በጣም ጥሩ ልጅ ነው፣ ጸባዩ በጣም ደስ የሚል ልጅ ነው ያለው። እንደምታውቁት ሚፍታህም አብሯቸው ነበረ፣ ሀረር የመጡ ጊዜ በጣም ደስ የሚል ና ምርጥ ጓደኛቸው ነው። እኔ እንዳየውት ከሆነ ማለት ነው፣ በዙሪያቸው ካሉ ሰዎች መሀል በጣም ምርጡ ነው ብዬ ነው ማምነው በራሴ ምክንያቱም በአካልም ስለተገናኘም ማለት ነው። ሚፍታህ እያለ ያለው ነገሮችን እስከ መቼ ድረስ ነው በአጭሩ እማትፈቱት ብሎ ሀይሚን እየጠየቃት ነው ያለው። ይህንን ነገር ሀይሚን ብቻ መጠየቅ ሳይሆን ብሩኪንም መጠየቅ አስፈላጊ ነው። ሀይሚን ብቻ በጥያቄ ማጨናነቅ ሳይሆን ይህንን ነገር አሁን በመሀል ያሉት እነሱ ናቸው። ማን ተጎጂ እንደሆነ እያዩ ነው፣ ማን በዳይ እንደሆነም እያዩ ነው። ይህንን ነገር ያውቃሉ? ይህን የሚያውቁትን ነገር ደግሞ ወደ መፍትሄው መምጣት ይችሉ ነበር። ምክንያቱም ብሩኬይን በደንብ አስቀምጠው ቁጭ በል እስኪ ብለው ምንድነው ችግሩ ያለውን ነገር በደንብ መጠየቅ አለባቸው። የተደረገውንም ተደረገ የተባለውንም ነገር በደንብ ግልጽ አድርገው ጠየቅ ነበረባቸው። ከዛ በኋላ ሀይሚን ቢያናግሩ በጣም የዋህነች ብዙም የምትከብድ ሴት አይደለችም። ወደ መስመሩ ትመለሳለች ብዬ አምናለሁ አለው። በራሴ ማለት ነው ደስታ እያደፈረሱ እውነቷን እኮ ነው። ቤተሰቦች ዛሬ በደስታዋ ቀን ሁለት መቶ ሀምሳ ሺህ ሰብስክራይበር በመግባት ጓደኞቿ ያደረጉላትን ዝግጅት እሱ እንኳን ደስ አለሽ እያለ እያበጣበጠን ያለው እንደምታዩት ማለት ነው ነገሮችን እንደውም በደስታዋ ቀን ነገሮችን አብርዶ ሁሉንም ነገር ቢያስረዳት ሁሉንም ነገር እንዴት ሊፈጠር እንደቻለ ለሷ ቢያስረዳት ወይም ደግሞ ከሷ በላይ ለሱ ማንም ጥሩ ሴት እንደሌለች ቢያስረዳት፣ ይህንን ነገር በቀላሉ ቢያስረዳት፣ እሷ የማመን ችግር አለባት ብዬ አላም ነው። ምክንያቱም የዛኔ የሰማችውንም ነገር የነገረቻትንም ሴት ልትነግረው ትችላለች። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሁሉ ሰላም፣ እኔ ጋር ሁሉ ሰላም። ዛሬም እንግዲህ ብሩኪና ሀይሚ ጭቅጭቁ እንደቀጠለን ያለው ቀልሳ ነበር ነገር ለበጎ ነው ለማንኛውም እንኳን ደስ አለሽ ነው እንዴ ላይክ አምነህበት ይቅርታ ጠይቅ ቪዲዮውን እዩ ብለህ ነበርና ያወራሁን ነገር በሙሉ አይቼዋለሁ እሺ ቤተሰቦች ሃይሚ እንደተናገረችው ከሆነ አንድ ይቅርታ ሲደረግ በጣም ከልብህና አምነህበት ነው መሆን ያለበት ብላ ነግረዋለች ለብሩኬ እኔ የመጣሁት ባለፈው ለይቅርታ ነበር የመጣሁት አላት ግን እሷ ከልብህ አምነህበት እንደዚህ ጥፋቴን እንዲህ አጥፍቻለሁ እና ይቅርታ አድርጊልኝ ማለት ነበረብህ እያለችን ያለችው እሱ ግን ያደረገውንም ሳያምን እንዲሁ በደፈናው ይቅርታ አድርግልኝ እያላት ነው ያለው ምክንያቱም ያደረገውን ነገር ምንም ግልጽ ሳያደርግላም ማለት ነው ያንን ያደረገውን ነገር ግልጽ ማድረግ ሲገባው ምንም ነገር ግልጽ ሳያደርግ እንዲሁ በደፈናው ይቅርታ አድርግልኝ ሀይሚዬ እያለን ያለው ምክንያቱም በዚህ ጉዳይ እሱ እንዳልተጎዳ እሱ እንዳልተሰማው ያስታውቃል። በዚህ ጉዳይ ተጎጂ እሷ ነች፣ ያዘነችውም እሷ ነች። ምክንያቱም ብሩኪን አጦ አለው ገና ለገና ብላ ሐሳብ ውስጥ የገባችው ጭንቀት ውስጥ የገባችው ሀይሚ ብቻ ነች። ገባችሁ? ቤተሰቦች ይቅርታ ሰው ሲጠይቅ ጥፋቱን አምኖ ወይም ደግሞ ስለ ጥፋቱ ያለውን ነገር አብራርቶ ወደ ይቅርታ መሄድ ያለበት ብዬ አምናለሁ፣ በራሴ ማለት ነው። ለሌላ ጊዜ አምነህበት ይቅርታ አስጠይቅ፣ እንደ ግዴታ ሆኖ። እኔ ጨርሻለሁ ስኛለሁ። እንግዲህ ቡሩኬ፣ እንደምታዩት ቤተሰቦች፣ እኔ ጨርሻለሁ በዚህ ጉዳይ። በእንደዚህ አይነት ጉዳይ እያለን ያለው ምክንያቱም እሱ ነገሮችን ለእሷ ግልጽ ሳያደርግ እሷ ሁሌ ጥያቄ እንደሆነባት ነገሩ እንዲሁ እንድትኖርና እንድትቀጥል ነው የፈለገው ሲመስለኝ ማለት ነው። እንደዛ ነው የመሰለኝ፣ እንደዛ ነው የተረዳሁት ከንግግሩ ማለት ነው። ምንም ነገሮችን ግልጽ ሳያደርግ እሷ የአይምሮ እረፍት እንዲሰማት እንኳን ብሎ ምንም ግልጽ ያደረገው ነገር የለም፣ ምንም ነገር ማለት ነው። እና እሱ የፈለገውን እያደረገ እሷን ቤት አስቀምጦ በቃ እሷን እንዳሻንጉሊት አለ አይደለ? እሱ የፈለገውን እያደረገ እንደፈለገው እየሆነ እሷን አላደረግኩም እያለ የካደ ህይወቱን መቀጠል ነው የፈለገው ሲመስለኝ ማለት ነው። እንደዚህ ሊሆን አይችልም። ሀይሚ ሩኬን እንደምትወደው ግልጽ ነው። ስለዚህ እሷ እንደምትወደው እያወቀ እሷን እንደምትፈልገው ለምንድን እንደማይሆንላት ነው ጥያቄው። አሁን እሷ ነገሮች በሱ ጉዳይ ያሉትን ጥያቄዎች ለራሷ መልስ ማግኘት አለባት እያንዳንዱን ነገር ማለት ነው። ምክንያቱም የህይወት ነው የወደፊት ባለቤቷ ሊሆን ይችላል የልጆቿ አባት ሊሆን ይችላል። ስለዚህ ሴቶች እናንተ የሚሆናችሁ ወንድ ለመምረጥ በደንብ በደንብ? መምረጥ ግዴታ ነው። ለምን ብትሉ እድሜ ልካችሁን አብሯችሁ የሚኖር ሰው ስለሆነ ማለት ነው፣ እድሜ ልካችሁን። አሁን ብሩኬ እንበልና ያ የተባለው ነገር እውነት ሆኖ እንደዛው ቢቀጥል እንደዚ አይነት ጸባይ ያለው ሰው ቢሆን ኖሮ ሀይሚን አስባችሁታል? ምን አይነት ህይወት እንደምትኖር ህይወቷ ሲኦል ነው የሚሆንባት፣ ሲኦል። የምሬን ነው የምላችሁ ቤተሰቦች ምክንያቱም እንደዚህ አይነት አመል ያለበትን ሰው ምንም ልታደርጉት አትችሉም። ምክንያቱም አብሮት የኖረ ጸባይ ስለሆነ ማለት ነው። አብሮት የኖረውን ጸባይ ደግሞ መቀየር በጣም በጣም ከባድ ነው፣ በጣም ሲበዛ ማለት ነው። ለዚህ ነው አንድ ትዳር ወይም አንድ ግንኙነት ሪሌሽንሽፕ ከመጀመሩ በፊት ሰዎች የሚጠናኑት ማለት ነው።

እንግዲህ ቤተሰቦች ቡርኪን እያያችሁት ነው። ነገሮችን እያቀለለ አይደለም። ነገሮችን እንዲህ በቀላሉ ለመፍታት ምንም ጥረት እያደረገ አይደለም። ምንም ነገር አይታይበትም፣ በፊቱ ላይ ማለት ነው። እንዲሁ እንደምታዩት ነገሮችን እንዲህ እያምታታ በቃ፣ ምን ልበላችሁ፣ ነገሮችን ወዳ ወዲህ እያለ እውነቱንም ሳይናገር፣ ጩኸቴን ቀሙኝ ነገር አለ አይደለም፣ ጩኸቴን ቀሙኝ ነገር ነው የሱ ሁኔታ። ሁኔታውን እያየት ያሉት ነገር ማለት ነው። ምንድነው እንደዚህ ግርግር የሚፈጥረው? ሰው ምንም ካላደረገ በራሱ የሚተማመን ከሆነ ያደረገውን ነገር ከሌለ ምንም እኮ በቃ ምንም እንደዚህ የሚያነጫንጭም እንዲ ግርግር የመፍጠር ጉዳይም ማድረግ የለበትም። ምክንያቱም ያ ሰው ስለ ራሱ በጣም እርግጠኛ ስለሆነ ስለ ራሱ በጣም ማብራራት የሚችል ሰው ከሆነ ምንም እንዲህ በቃ ነገሮቹን እንደዚህ እንደዚህ እንደዚህ እንደዚህ እንደዚህ እንደዚህ ነው ብሎ ማስረዳት መቻል ነበረበት። ወይም ደግሞ እሷም ሌላ ነገር ሰምታለች በዛ በሰማችው ነገር ደግሞ በጣም አዝናለች ስለዚህ እሱ ከእሷ የተሻለ መሆን ነበረበት እንደውም እሷ ነች እኮ እንደውም ከእሱ ተሽላ እንደውም ምንም በቃ ግርግርም እየፈጠረች አይደለም በቃ እሷ በጣም አዝናለች በቃ እንዳዘነች ብቻ ነው አሁን ፊቷ ላይ ያየሁት ያሉት እንደ እሱ ለምን እንደዚህ አደረግ ክብላ እንደውም እሷ ነች ዘራፋ ከፊ ሰራ ማለት የነበረባት አሁን እሱ እውነት ቢኖረው ኖሮ እንደዚህ ጮወቴን ቀሙኝ አይነት ሰቹዌሽን ውስጥ ባልገባ ባይነኝ በራሴ ማለት ነው ሀይሚ በጣም መጥፎ ጊዜዋን እያሳለፈችን ያለችው በጣም በቃ ምን ልበላችሁ ከመቼውም ጊዜ ያዘነችበት ጊዜ ነው ብዬ ነው ማምነው በራሴ ማለት ነው ቤተሰቦች ሁላችሁም በኮመንት ላይ ገብታችሁ አይዞች ብትሏት በጣም ነው ደስ የሚለኝ በራሴ ደስታን እያደፈረሱ እንኳን ደሳለች ሲላል በጣም ደስታን እያደፈረሱ እንኳን ደሳለች በጣም እውነቷን እኮ ነው ቤተሰቦች፣ ዛሬ በደስታዋ ቀን 250 ሺህ ሰብስክራይበር በመግባት ጓደኞቿ ያደረጉላትን ዝግጅት እሱ እንኳን ደስ አለሽ እያለ እያበጣበጠን ያለው እንደምታዩት ማለት ነው። ነገሮችን እንደውም በደስታዋ ቀን ነገሮችን አብርዶ ሁሉንም ነገር ቢያስረዳት ሁሉንም ነገር እንዴት ሊፈጠር እንደቻለ ለሷ ቢያስረዳት፣ ወይም ደግሞ ከሷ በላይ ለሱ ማንም ጥሩ ሴት እንደሌለች ቢያስረዳት፣ ይህንን ነገር በቀላሉ ቢያስረዳት እሷ የማመን ችግር አለባት ብዬ አላም ነው። ምክንያቱም የዛኔ የሰማችውንም ነገር የነገረቻትንም ሴት ለተነግረው ትችላለች በዚህ አጋጣሚ ማለት ነው። ምክንያቱም የተናደደን ሰው ቀስ ብላችሁ አግባብታችሁ ነገሮችን መፍታት ነው እንጂ እንደዚህ ያዙ ይልቀቁኝ ልክ በቃ ጥፋቱ እንደታወቀበት ሰው አለ አይደለ እንደዚህ መደረግ አለበት ብዬ አለምንም በራሴ ብሩኬ ተረጋግቶ ስለ ሃይሚ ማሰብ አለበት ባይኔ በዚህ ሰዓት ምክንያቱም እሷ የወደፊት ህይወቴ ነች ብሎ ካመነ በውስጡ ተረጋግቶ ከሷ ጋር ያሉትን ነገሮች መፍታት አለበት ባይኔ ይህን ጸባዩን ይህን አጉል ያዙ ይልቀቁኝ ጸባዩን ቢያቆም በጣም ጥሩ ነው ብዬ አምናለሁ በራሴ። እዚህ ደስታ ላይ ሌላ ነገር ምጨመር አልነበረባችሁ፣ ምክንያቱም አስፈላጊ አይደለም። እውነቷን እኮ ነው። ቤተሰቦች በደስታዋ ቀን እንደዚህ አይነት ግርግር ጓደኞቹ ራሱ ብሩኬን ባይጠሩት ባይነኝ እኔ። ምክንያቱም እነሱ ሁሌ ሲገናኙ ከጭቅጭቅ በስተቀር ተስማምተው እንደማያውቁ እነሱም ያውቃሉ። ግልጽ ሆነ። ይሄ እንኳን ለጓደኞቹ ለኛም ግልጽ ነው፣ ለኛም ለኦዲየንሶቹ ማለት ነው። ስለዚህ የደስታዋን ቀን ቆንጆ አድርገው አሳልፈው ጥሩ ጊዜ ቢያሳልፉ አሪፍ ነበረ። በዚህ በደስታዋ ቀን ብሩኬን መጥራት አልነበረባቸውም እንደኔ እንደኔ ምክንያቱም የደስታዋን ቀን ማጨለም ነው የሚሆነው። በቃ በቃ ሁለት ያልተስማሙ ሰዎችን በደስታ ቀን መጥራት በጣም ከባድ ነው። ምክንያቱም የነሱ ኬዝ በጣም ከባድ እንደሆነ እያወቁ የእሷም በጣም እንዳዘነች እያወቁ ይህንን ነገር በውስጥ መጨረስ የተሻለ ነው የሚሆነው፣ ከካሜራ ጀርባ ማለት ነው። ይሄን የደስታውን ቀን ከኛና ከኦዲየንሶቿ ጋር እንዲሁም ከጓደኞቿ ጋር ብታከብረው እኮ በቃ ምንም ማለት አይደለም። በጣም ደስ የሚል ጊዜ ነው፣ ይህንን ጊዜ ብታሳልፈው፣ እንደዛ ቢሆን ጥሩ ነበረ የሚሆነው። በአይኔም በራሴ በእኛ ቦታ ሆናችሁ ተረዱና፣ አይነ ዝም ብለው ግን እስከመቼ እንመልከታቸው? አ እስከ መቼ እንመልከታችሁ እያለን ያለው ሚፍታህ ሚፍታህ ባይ ዘ ወይ በጣም ጥሩ ልጅ ነው። ጸባዩ በጣም ደስ የሚል ልጅ ነው። እንደምታውቁት ሚፍታህም አብሯቸው ነበረ። ሀረር የመጡ ጊዜ በጣም ደስ የሚልና ምርጥ ጓደኛቸው ነው። እኔ እንዳየሁት ከሆነ ማለት ነው፣ በዙሪያቸው ካሉ ሰዎች መሀል በጣም ምርጡ ነው ብዬ ነው ማምነው በራሴ ምክንያቱም በአካልም ስለተገናኘም ማለት ነው። ሚፍታህ እያለ ያለው ነገሮችን እስከ መቼ ድረስ ነው፣ በአጭሩ እማትፈቱት ብሎ ሀይሚን እየጠየቃት ነው ያለው። ይህንን ነገር ሀይሚን ብቻ መጠየቅ ሳይሆን ብሩኪንም መጠየቅ አስፈላጊ ነው። ሃይሚን ብቻ በጥያቄ ማጨናነቅ ሳይሆን ይህንን ነገር አሁን በመሀል ያሉት እነሱ ናቸው። ማን ተጎጂ እንደሆነ እያዩ ነው፣ ማን በዳይ እንደሆነም እያዩ ነው። ይህንን ነገር ያውቃሉ። ይህን የሚያውቁትን ነገር ደግሞ ወደ መፍትሄው መምጣት ይችሉ ነበር። ምክንያቱም ብሩኪን በደንብ አስቀምጠው ቁጭ በል እስኪ ብለው ምንድነው ችግሩ ያለውን ነገር በደንብ መጠየቅ አለባቸው። የተደረገውንም ተደረገ የተባለውንም ነገር በደንብ ግልጽ አድርገው ጠየቅ ነበረባቸው። ከዛ በኋላ ሀይሚን ቢያናገሩ በጣም የዋህነች ብዙም የምትከብድ ሴት አይደለችም፣ ወደ መስመሩ ትመለሳለች ብዬ አምናለሁ በራሴ ማለት ነው። ነገሮች ይቋጫሉ ይቋጫሉ። እናንተን ከዚህ በኋላ በኋላ ድጋሚ አናስቸግራችሁም። በእኛ ምክንያት እንድትሰቃዩ። እዚህ ምድር ላይ ለሁሉም በሽታ መድኃኒቱ አለ። መድኃኒቱን የማግኘትና ያለማግኘት ጉዳይ ነው እንጂ መድኃኒቱ ምድር ላይ አለ፣ ለሁሉም ነገር ማለት ነው። እና እሷ እንደተናገረችው ለሁሉም ነገር መፍትሄ አለው። እውነትሽን ነው ሃይሚዬ በጣም ልክ ነሽ። ይሄ ሰው ካልሆናት ይሄ ሰው እንደዚህ እያቆሰላት፣ እንደዚህ እያናደዳት፣ እንደዚህ ጭንቀት ውስጥ እየከተታ መኖር ከፈለገ እሷ ይህንን ለዚህ ነገር መቋጫ ማብጀት ትችላለች። ባይነኝ እኔ ሀይሚ የወሰነችው ነገር በሙሉ ይመቸኛል። እውነቴን እንምላችሁ ቤተሰቦች፣ ከብሩኪካን ብትሆን ደስ ይለኛል። ምክንያቱም እሷን ሳይጎዳ ከሆነ ነው እሷን በማይጎዳ መልኩ ከሆነ በጣም ነው ደስ የሚለኝ እሷ የሷን ውሳኔ በጣም ነው የማከብረው ከብሩኪ ጋር መቋጫይን አበጅላታለሁ ካለችም መብቷ ነው ቤተሰቦች ምክንያቱም እስከመቼ አንድ ሰው እየተጎዳ ይኖራል የሚለው ነገር በጣም ጥያቄ ውስጥ ያለ ጉዳይ ስለሆነ ሁሉም ሰው የሚመቸውን ህይወት ነው መምረጥ ያለበት በህይወት እስካለ ድረስ ማለት ነው ሁሌ እንደዚህ እንትን አይደለችም አሻንጉሊት አይደለችም። እውነቷን ነው ቤተሰቦች። እሷን እንደ አሻንጉሊት ቤት ውስጥ አስቀምጦ እሱ እሸሸ ገዳሚ ወይም ደግሞ ሌላ ቦታ እንደፈለገው መሆን አይችልም። በራሷ ህይወት ላይ የመወሰን ግዴታ አለባት። እንደኔ እንደኔ ማለት ነው፣ በዚህ ውሳኔዋ ቤተሰቦች ባትቃረኗት፣ በጣም ነው ደስ የሚለኝ። ማንኛውን አይነት ውሳኔ ስትወስን ሀይሚ የሚበጃትን ነው የምትወስን፣ የሚጎዳትን ነገር መቼም አትወስንም። አይደል እንዴ? ስለዚህ ከሀይሚጎን መሆን አለብን። አሁን መጥፎ ጊዜዋ ነው። አሁን መጥፎ ጊዜ እያሳለፈኝ ስለሆነ ሁላችንም ከሃይሚጎን መሆን አለብን ባይነኝ። እሷን ማጽናናት አለብን ባይነኝ። እኔ በራሴ እንግዲህ ቤተሰቦች፣ ሰዎች የዛሬው ቪዲዮአቸው ይሄን ይመስላል። በቀጣይ ቪዲዮ እንገናኛለን። ቻው።